የተወደዳችሁና የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ፣ እንደሚታወቀው ይህ ቻናል ያድግ ዘንድ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉ መልክቴን አስተላልፋለሁ። ባለፈው አንድ የተጠየቀ ጥያቄ ወደዚህ ቻናል ላይ ለቅቅ ያለው የእያንዳንዳችሁን መልስ ምን እንደሆነ በዛ ላይ አይቻለሁ፣ ተመልክቻለሁ። ሁላችሁም የተረዳችሁትን ያህል በጽሑፍም በተለያየ መልኩ አስቀምጣችኋል። እሱም ጠያቂው አካል እግዚአብሔርን እያታለልኩ እየመሰለኝ እጨነቃለሁ የሚል ጥያቄ አቅርቦ ነበረ። ሁላችሁም የአቅማችሁን አስቀምጣችኋል። ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እንግዲህ መልሱን አስቀምጫለሁ። ከዚህ በመቀጠል ሁላችሁም ትሰማላችሁ። ጥያቄውን ለመድገም ያክል እግዚአብሔርን ያታለልኩ የመሰለኝ እጨነቃለሁ ይላል። ታዲያ ሰይጣን ሰዎችን ከሚጥልበት መሰናክሎች አንዱ ውዳሴ ከንቱ ነው። ምንድነው አልኳችሁ? ውዳሴ ከንቱ ነው። በዛ ባለፈው ቪዲዮ ጥያቄ ላይ እንዲህ የሚል ነበረ፣ ሰዎች እኔን እንደ ቅዱስ ያውኛል፣ ሰዎች እኔን እንደ መንፈሳዊ ያውኛል፣ ሰዎች እኔ የቤተክርስቲያን አገልጋይ ስርዓተ ቤተክርስቲያንን የምጠብቅ አድርገው በጣም ሰው እኔን ያከብረኛል እንዲያውም ኃጢአት የምሰራ አይመስላቸውም ብሎ ነው ያስቀመጠው። ታዲያ አንዱ ሰይጣን የሰው ልጆችን የሚጥልበት ከንቱ ውዳሴ ነው። የሌለንን ነገር አለን ብለን ስናስብ፣ የሌለንን ነገር ሰዎች ሲነግሩን አዎ ለካ አለኝ ብለን ስንቀበል፣ ያን ጊዜ ሰይጣን በከንቱ ውዳሴ ይገባል። እግዚአብሔር ቤተሰቦች ነገር ግን ቅዱሳን አባቶቻችን፣ ቅዱሳን ሰማዕታት፣ ቅዱሳን ቅዱሳት አንስትና እንደዚሁም ሌሎቹም ጻድቃን ሰማዕታት ክብራቸው እንዲገለጥባቸው አይወዱም። ለምን ክብራቸው እግዚአብሔር ስለሆነ የራሳቸው ክብር እንዲገለጥ አይፈልጉም። ቅዱስ ነህ ሲባሉ አይደለሁም ይላሉ። ጻድቅ ነህ ሲባሉ አይደለሁም ይላሉ። እየተጋደሉ ርኩስ መንፈስን እያስወገዱ፣ እኔ ግን ደካማ ነኝ ይላሉ። በዚህ መልኩ ሰይጣን ዳቢሎስን እስከ መጨረሻው ድል ይነሱታል። የዚህ ሰውዬ ጥያቄ ወይንም የዚህ ሰውዬ አንደኛው የመውደቁ ዓላማ ምንድን ነው? ሰዎች ጥሩ ነህ ሲሉት ለካ ነኝ እያለ ይቀበላል። እያችሁ፣ ሰይጣን በዚህ ገብቶበታል ማለት ነው። ስለዚህ ቅዱስ ወይንም ጥሩ ያልሆኑትን አድርጎ ማሳየት ነው ጠላት የሚጥልበት። በዚህም ብዙ መንፈሳውያን ተሰነካክለው ወድቀውበታል። በምን በከንቱ ውዳሴ። ብዙ መንፈሳውያን በዚህ ተሰነካክለው ወድቀውበታል። አንድ ሰው ከሰዎች ሙገሳ ቢቀርብለት አቦ አቦ ከአንተ ወይንም ትልቅ ነህ ካሉት ወይንም ቢሉት አቦ አቦ ካለ አንተ ሰው የለም ባሉት ጊዜ ወይንም ቢባል ይህንን አመለካከት ለማቆም ይችል ይሆናል ወይንም ሊተው ይሆን። እግዚአብሔር ቤተሰቦች፣ እስከ ሰው የሚመጣለትን ሙገሻ መተው ካልቻለ በስተቀር ከባድ ነው የሚሆነው። ነገር ግን የራሱን ኃጢአት በማሰብ ሰዎች እንደገመቱት ጻድቅና ቅዱስ አለመሆኑን በመረዳት ራሱን ለንስሐ ማዘጋጀ ማዘጋጀት ግን ትልቅ ጥበብ ነው ነው ልትገምላችሁ በደንብ አድርጊ። ሰዎች አቦ አቦ ቢሏችሁ፣ ካላንተ ሰው የለም ቢሏችሁ ወይንም ቢባል ይህንን አመለካከት ለማቆም አይችል ይሆናል። ነገር ግን የራሱን ኃጢአት በማሰብ ሰዎች እንደገመቱት ጻድቅና ቅዱስ አለመሆኑን በመረዳት ራሱን ለንስሐ ማዘጋጀት ትልቅ ጥበብ ነው። ታዲያ ይህንም ጥያቄ የጠየቀው አካል ወይንም የጠየቅከው አካል እየሰማኸኝ ከሆነ ልትሰማኝም ትችላለህ። የሰዎችን የውዳሴ ከንቱ ንግግር ለጆሮህ ስማው እንጂ ወደ ልብህ እንዲገባ አትፍቀድለት። የሰዎችን ከንቱ ውዳሴ ግድ ነው ስማው በጆሮህ፣ ግን ወደ ልቡና አታስገባው። ለምን እንደሆነ ታውቃለህ ጠያቂያችን? የመጀመሪያዎችም ሰዎች በእንደዚህ አይነት ተታለውበታል፣ በዲያብሎስ ተታለውበታል። ዲያብሎስ ወደ ሔዋንና ወደ አዳም በመጣ ጊዜ እንዲህ ነው ያላቸው። ምንድን ነው ያላቸው? ሰላም ለከ ሰላም ለከ፣ ኦ ንጉሠ ሰማይ ወምድር አለው። ሰላም እለከ አዳም ንጉሠ ሰማይ ወምድር። ምንድን ነው ያለው? አዳም አዳም ሆይ፣ ለአንተ ሰላምታ ይገባል። እንዲያውም ለሰማይና ለምድር ንጉስ አዳም ሆይ ላንተ ሰላምታ ይገባል አለው። ግን አዳም የሰማይ ንጉስ ነው አይደለም። የምድር ንጉስ ነው። ግን ምንድን ነው ያለው? አዳም አልተቀበለውም። ከንቱ ዳሽ ነዋ። የሱ ለሱ የማይገባ ነገር ነው የነገረው። ሔዋንንስ አዳም ይህንን አልተቀበለውም። ለይ ነው ያለው ለይ እኔ ምድር ንጉስ እንጂ የሰማይ ንጉስ አይደለሁም። የሰማይ ንጉስማ እኔን የፈጠረ ሰማይና ምድርን የፈጠረ እግዚአብሔር ብቻ ነው አለ። እያችሁ በከንቱ ውዳሴ ሊጥሏችሁ ወይንም ሊጥላችሁ የመጣውን ርኩስ መንፈስ ማወቅና መረዳት መንቃት ያስፈልጋል። የእግዚአብሔር ልጆች፣ በእንደዚህ አይነት መልኩ ብዙዎች ወድቀዋልና፣ ብዙዎች ወድቀዋል። ይህንን ቃል ሲመልስበት ሳይቀበለው ሲቀር ወደ ሔዋን ነው ሄደው። ወደ ሔዋን ሄደና በነገራችን ላይ አዳም ጸሎት እያደረገ ነው ያገኘው። አዳምን ያገኘው ጸሎት እያደረገ ነው። አያችሁ፣ ጸሎት በምታደርሱበት ሰዓት በጸሎት ተጠምዳችሁ ከሆነ እውነት እላችኋለሁ ይህ ርኩሱ መንፈስ ፈታኙ መንፈስ እናንተን አያሸነፋችሁም። ክርስቶስ ኢየሱስ የድንግል ማርያምስ ልጅ እነሆ ከጾመ ከአርባ ቀን በኋላ ፈታይ ይመጣ አይደል? የተባለው ነገር ግን አላሸነፈውም። በጾም በጸሎት በስግደት ጠላት ዲያብሎስ እንዴት እንደሚወገድ እንዴት እንደሚመለስ አስተምሮናል። ስርዓትም ሰርቶ አሳይቶናል። እያቸው አዳም እየጸለየ ነበር፣ ሔዋን ግን ከጸሎት ርቃ ነበርና ወደ ሔዋን ሄደ። ምንድን ነው ያላት? ሰላም ለኪ ኦ ንግሥተ ሰማይ ወምድር አላት። ምን ማለት ነው ካላችሁኝ፣ የሰማይና የምድር ንግስት ሆይ ላንቺ ሰላምታ ይገባሻል ሲላት ፈገግ አለች። ከንቱ ውዳሴ በውስጡ አገባ። ያልሆነ ነገር አስደሰታት። ምን አስደሰታት? ያልሆነ ነገር አስደሰታት። እንዴ አለች እንዴ እኔ እኮ የምድር ንግስት ብቻ ይመስለኝ ነበረ፣ ለካ የሰማይ ንግስት ነኝ አለች። አዎ አላት። አያችሁ ከዛን ቃሉን ተቀበለች። ክፍተት አገኘ። ሰይጣን ዳቢሎስ ቀዳዳ አገኘ። አያችሁ ሰይጣን ለእመረከበ ሙባአ ያሰፉ ሆኑ ይላል። ሰይጣን ዳቢሎስ ትንሽ ቀዳዳ ካገኘ እነሆ ያሰፋዋል፣ ይገባበታል። በኒና በእናንተ ትንሽ ጥቂት ስህተት ካገኘ እነሆ ያሰፋዋል፣ ይገባል ነው። በሔዋን ትንሽ ስህተት አገኘ። እኔ እኮ የምድር ንግሥት ብቻ መስሎኝ ነበር። ግን የምድር ንግሥት ናት በፍጥረታት ላይ አዳምን ሲሾም እሷንም ሾሟት ነበረ። የንጉሥ ሚስት ንግሥት ናትና፣ ግን የምድር ነች እንጂ የሰማይ አይደለችም። እሷን መስሏት በከንቱ ዕዳ ወደቀች። ከዛም በኋላ ሌላ ሌና ነገር አመጣ። ፈጣሪያችሁ አምላካችሁ ምን አደረገላችሁ አላት። ሁሉንም ነገር አድርጎልናል አለችው። ሁሉንም ነገር አድርጎልናል፣ ምንም አላስቀረባችሁ? አይ፣ አንዲት ዕፀ በለስ የምትባል አትብሉ ብሎናል። ለምን ይመስላችኋል አላት። እኔ እንጃ እንግዲያውስ እሷን እንዳትበሉ ያላችሁ አምላክ ሆናችሁ ከእሱ ጋር እንዳትተካከሉ ነው አላት። እሷም ተታለለች። አምላክ የሚያደርግ ቢሆን አንተ በልተህ ለምን አምላክ አልሆንክም አላለችው፣ ለምን አትሆንም ብላ አልጠየቀችው። በዚህ ከንቱ ውዳሴ የገባ አዳምንና ሔዋንን እንሆ ከክብራቸው አሳነሳቸው። ይህም ይሄም ጠያቂ አካል በቤተሰቦቹ በጎረቤቶቹ ይሄ ጥያቄ ወይንም አቦ አቦ የሚል አንተ ጥሩ ነህ የሚል ነገር ተሰጥቶታል። ለዚህም ነው እግዚአብሔርን ያታለልኩ እየመሰለኝ ነው። እንዴት ትክክልኩ እያታለል ነው ሳይሆን ሆነሃል እያሉት ነው። ቅዱስ ሳይሆን ቅዱስ ነህ እያሉት ነው። ግን ነፍሱ እየተጨነቀች ነው ያለችው። በእንደዚህ አይነት ህይወት ላይ የእያንዳንዳችን ህይወትም አለ አለ እግዚአብሔር ቤተሰቦች፣ ነገር ግን እንዲህ አይነቱን ነገር ሳትቀበል ስማኝ። እየሰማ ከሆነ ሌሎቻችሁም ስሙ፣ ስለ ራሴ በላችሁ፣ እንደዚህ አይነቱን መጥፎ ነገር እነሆ ስሙት እንጂ ወደ ውስጣችሁ አታስገቡት። ነገር ግን ወደ ንስሐ መመለስ ያስፈልጋል። ወዴት መመለስ ያስፈልጋል? ወደ ንስሐ። እንዴት? የሠራችሁትን ኃጢአት እያሰባችሁ፣ የፈጸማችሁትን በደል እያሰባችሁ ወደ ንስሐ መዘጋጀት ነው እንጂ በጥበብ ወደ እግዚአብሔር መመለስ ነው እንጂ ራሳችሁን ወደ ከንቱ ውዳሴ አሳልፋችሁ መስጠት የለባችሁም የእግዚአብሔር ቤተሰቦች ስለዚህ ይህንን የጠየቅኸው አካል ወይንም የጠየቅሽው አካል የሰዎችን የከንቱ ውዳሴ ንግግር ለጆሮሽ ወይንም ለጆሮህ ስማው እንጂ ወደ ልብህ እንዲገባ አትፍቀድለትም ሰዎች ምንም ይበሉህ ምንም ይበሉሽ አንተ ወይንም አንቺ ወይንም እናንተ ቦታችሁን አትልቀቁም። ቦታችሁን ካልሰጣችኋቸው በውዳሴ ከንቱ ተጠልፈህ ወይንም ተጠልፈሽ ልትወድቂ ወይንም ልትወድቁ ወይንም ልትወድቅ ስለማትችሉ የምትሰማውን ነገር ወይንም የምትሰሚውን ነገር ከልኩ ካለፈ ቦታ አትስጡት። ከልኩ ካለፈ፣ ሁሉም ልክ አለው። እግዚአብሔር ቤተሰቦች፣ ከልኩ ካለፈ ይጥላችኋል። ከልኩ ካለፈ ያሸነካክላችኋል። እግዚአብሔር ቤተሰቦች፣ በሌላ በኩልም ያልሆናችሁትን ነህ፣ ያልሆነች ያልሆንሽውን ነሽ፣ ያልሆንከውን ነህ ብትባል ለመሆን መጣጣር እንጂ ተስፋ ቆርጠህ መቀመጥ ወይንም መቀመጥ የለባችሁም፣ ወይንም የለብሽም። እግዚአብሔር ቤተ ዘቦች ኃጢአትህን ያልገለጠ እግዚአብሔርን በማመስገን ለዓለም ያልተገለጠውን በደልህን ለንስሐ አባት ተናዘህ እግዚአብሔር ራሳችንን ወቅሰን እንጸጸት ዘንድ ይታገሰናል እንጂ ኃጢአታችንን አይገልጥብንም። በዚህ ትዕግስቱ ካልተመሰገንለት ወይንም በዚህ ትዕግስቱ ካልተመለስን ግን በደላችንን በፍጥረታት ሁሉ ይገልጥብናል። ኋላም ወይንም በመጨረሻዋ ጊዜ የሚሸፍነው ማንም ሰው አይኖርም። እግዚአብሔርን እያታለሉ ያልሆነውን ነገር ሆንን እያልን መኖር አንችልም። የሆነው ሆኖ በአጉል ትህትና አይገባኝም ለዚህም አልበቃም እያልን ወይንም እያልክ ራስህን ከቅድስና ሕይወት እንዳትለይ መጠንቀቅ ያስፈልጋል። ሰይጣን ከንቱ እንደሆንክና ለምንም ነገር እንደማትበቃ አድርጎ በማሳየት የልብህን ሰላም ነስቶ በውስጥህ ጭንቀት ፈጥሮ ከንስሐ ወይንም ከቅዱስ ቁርባን ሊያርቅህ ሊያርቅሽ ሊያርቀን ይለያል ይችላል። ስለዚህ እኔ ኃጢአተኛ ነኝ የሚለውን ስሜትህን ወይንም ስሜታችሁን ከገደብ አልፎ ከእግዚአብሔር ቤት እንዳይለየን ትህትናችንን በልኩ አድርገን በንስሐ ራስህን ወይንም ራስሽን ራሳችንን ማዘጋጀት ያስፈልጋል። ክቡር ጠያቂያችን ክብርት ጠያቂያችን፣ ክቡራን ጠያቂዎቻችን መልሱ በእንደዚህ አይነት መልኩ ተቀምጦላችኋል። በዚህ መልኩ ያልገባችሁ ነገር ካለ ደግማችሁ መጠየቅ ትችላላችሁ። ብዙ ጥያቄዎች ያሉ ተጽፈዋል። ሰዓቴን እየጠበኩ ሰዓቴን እያመቻቸው እመጣለሁ። ይህንን ቪዲዮ ሼር፣ ላይክ ለዓለም እንዲዳረስ ሰብስክራይብ እያደረጋችሁ ቻናሉን አበረታቱ። እግዚአብሔር ሁላችሁንም ይባር።